አሰላሙ አለይኩም። ይህ ቁርአንን በ45 ቀን እናንብብ ቻሌንጅ ቀን ሶስት ትምህርታችን ነው። በባለፈው በቀን ሁለት ትምህርታችን ላይ ሶስት ጥያቄዎችን ጠይቂያችሁ ነበረ። ዛሬ የአላህ ፍቃድ ከሆነ ጥያቄዎችን መልሶች ከነማብራሪያቸው ይዤላችሁ የሚቀርብ ይሆናል። ወደ ጥያቄ ቁጥር አንድ እሄዳለሁ። ጥያቄ ቁጥር አንድ ከሚከተሉት አማራጮች የትኛው በግራ በኩል መቀጠል ይችላል ነበር ጥያቄው። እንደምታዩት እነኚህ ስድስት ፊደላቶች በግራ በኩል መቀጠል አይችሉም ስለሆነ ከእነዚህ ፊደላት ውጭ ሆኖ በግራ በኩል መቀጠል ይችላል ስለሆነ ምላሻችን ዲ ነው ይህን የመለሳችሁ ማሻላ ወደ ጥያቄ ቁጥር ሁለት ሄዳለሁ በምስሉ ላይ የምትመለከቱት ቃል ምን ተብሎ ይነበባል ነበር የሚለው አሁን በደንብ እዚህ ጋር ማብራሪያ ያስፈልገዋል እዚህ ጋ እንደምታዩት የመጀመሪያዋ ፊደል የተጻፈችው ልትመሳሰል የምትችለው ከአምስት ፊደላቶች ጋር ብቻ ነው ከእነሱም ከእነዚህ ከአምስቱ ፊደላቶች ስናያት በደምብ የምትመስለው ከላይ ሁለት ነጥብ ያላት ታነች እና ስለሆነች የመጀመሪያዋ ታነች ማለት ነው። ወደ ሁለተኛዋ ፊደል ስናመራ ደግሞ እቺ ደግሞ ከሶስት ፊደላቶች ጋር ነው ልትመሳሰል የምትችለው ከእነሱም ጋር ደግሞ ትክክለኛ ራሷ የሆነች ከኸ ጋር ነው፣ ከላይ አንድ ነጥብ ያላት ስለሆነ ምላሻችን ሲ ታ ኸ ነው። ይህን የመለሳችሁ ማሻ ወደ ጥያቄው ቁጥር ሶስት እሄዳለሁ። ጥያቄ ቁጥር ሶስት በምስሉ ላይ የምትመለከቱት ቃል ምን ተብሎ ይነበባል ነበር የሚለው እነኝህንም አንድ በአንድ እንይ መጀመሪያ ላይ ያለችው ከታች አንድ ነጥብ ያላት ልትመስል የምትችለው ከአምስት ፊደላቶች ጋር ነው ከእነሱም ደግሞ ከታች አንድ ነጥብ ያላት ባ ነች ስለሆነ የመጀመሪያ ባ ነች ወደ ሁለተኛው ስንሄድ ከላይ ሶስት ነጥብ ያላት እሷም እንግዲሁ ከአምስት ፊደላቶች አሁን ካቀረብናቸው ከላይ ሶስት ነጥብ ያላት ሳ ነች ስለሆነ ባ ሳ ይሆናል መጨረሻ ላይ ያለችው ደግሞ ማን ነች የሚለውን እሷ ልትመሳሰል የምትችለው ከሶስት ቃላቶች ጋር ብቻ ነው። አሊፍ ላም እና ካፍ እንዴት እንለያለን ካልን ልክ አሊፍ ስትሆን ባለፈው እንደተነጋገርነው በግራ በኩል አትቀጠልም ብለናል። ካፍ ስትሆን ደግሞ ለየት የሚል አቀጣጠል አላት። እሱ ስለምትለይ በደምብ እንለያታለን። ላም ስትሆን ግን በዚህ መልኩ ነው የምትቀጠለውና ስለሆነ ይችኛዋ ላም ነች። ስለዚህ መልሱ ትክክለኛ የሚሆነው ሲ ባ ሳ ላም ይሆናል። ይህን የሚመልሳችሁ ማሻአላህ ኸይረን። አሁን ደግሞ ወደ ቀን ሶስት ትምህርታችንን የምንሄደው ነገር ግን ቀን ሶስት ላይ አዲስ ሆናችሁ ካላችሁ መለስ ብላችሁ ቀን አንድና ቀን ሁለትን እንድታዩ ትፈልጋለሁ ምናልባት ቀን አንድና አይታችሁ ቀን ሁለትን የዘለላችሁ ካላችሁ ደግሞ ቀን ሁለት ላይ ሁለት ወሳኝ ትምህርቶች ተምረናል፤ ሁለቱ የቅጥልጥሎች ባህሪና ሶስቱ የፊደላት መገኛ ስላየን፣ እዚህ ጋር ስትማሩ የሚረዳችሁ ያነውና መለስ ብላችሁት እንድታይ ሪኮመንድ አደረጋችኋለሁ። ስለሆነ ኢንሻላህ፣ አሁን ወደ ቀን ሶስት ትምህርት ቀጥታ እንገባለን ማለት ነው። ኸይረን። ቀን ሶስት የዓረብኛ ፊደላት በታምራ ወደ ማንበብ እንሄዳለን ማለት ነው። ቢስሚላሂ አራሕማኒ አራሒም። አደርሶ ሳሊስ ሶስተኛው ትምህርታችን ነው። ሑሩፉል ሂጃይል ሙረከበ የዓረብኛ ፊደላት በጣምራ የምናይ ይሆናል ማለት ነው። ባያ ያያ ኑንያ ታያ ታያ ኑን ባላም ታኑን ላም ባያላም ያታላም ሳላም

ቻሚምቻ ኸይረን አልሐምዱሊላህ ረቢል ዓለሚን በዚህ መልኩ ጨርሰናቸዋል። እናንተን በደምብ ሙራጃዕ ማድረግ ይኖሩናቸዋል። አሁን ደግሞ ምን ያክል ተረድተናል የሚለውን በጥያቄ የምናይበት ጊዜ ነው። መልካም። አሁን ደግሞ ወደ ጥያቄዎቻችን እናመራለን። ሶስት ጥያቄዎች ያሉ። እንደተለመደው የጥያቄዎችን መልሶች ኮሜንት ላይ ነው የምታሰፍሩን። ኢንሻላህ ኮሜንት ላይ እየገባው መልሶችን እሰራላችኋለሁ በአላህ ፈቃድ በቀጣይ ቪዲዮ የጥያቄዎቹን መልሶች ከነማብራሪያቸው የማቀርብላችሁ ናል። ወደ ጥያቄ ቁጥር አንድ አመራለሁ። ይህ በምስሉ ላይ የምትመለከቱት ቃል ምን ተብሎ ይነበባል? ኤ. ያታ ቢ. ታሀ ሲ. ታታ ዲ. ያሀ ወደ ሁለተኛው ጥያቄ አመራለሁ። ይህ በምስሉ ላይ የምትመለከቱት ፊደል ምን ተብሎ ይነበባል? ኤ. ሳድኑን ቢ ቧድ ኑን፣ ሲ ሷድ ባ፣ ዲ ቧድ ባ። መልካም ወደ ሶስተኛው ጥያቄ አመራለሁ። ይህ በምስሉ ላይ የተመለከቱት ቃል ምን ተብሎ ይነበባል? ኤ አሊፍ አይን ያ፣ ቢ ላም ሚም ያ፣ ሲ ላም አይን ታ፣ ዲ አሊፍ ሚም ታ ኸይረን አሁን ደግሞ አንድ ጥያቄ ጨምርላችኋለሁ እንደ ቦነስ። ይህ የምትመለከቱት ቃል ምን ተብሎ ይነበባል? ኤ ዋው ቢ አሊፍ ሲ ሐምዛ ዲ መልስ የለም። ኸይረን ሻለ ጥያቄዎቹ መልሶች ኮሜንት ላይ አስፍሩልኝ፣ የገባው አርምላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የቻናሉ አባል ከሆናችሁ ደግሞ ላይክ እያደረጋችሁ ለወንድም መህትንቻችሁ ሼር ማድረጋችሁ አይረሳ። በአላህ ፍቃድ ቁርአንን በአርባ አምስት ቀን እናንበብ ቻሌንጃችን ቀን ሶስት ይህን ይመስል ነበር። በቀን አራት በአዲስ ትምህርት የምንገናኝ ይሆናል። እስከዛው ሰላም ቆዩልን። ሙራጃዕ መደረግ አይረሳ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።